አባታችን ደህና ነን እ ሰላም ነው። ከተማ ነበር የመጣሁት ጋዜጠኛ እና ከተማ ነበር የመጣሁት እና ምን እያደረጉ ነው? ያለው ጫካ እዚህ ነው ሳከ ውሾ ብቻ ነው፣ ሩኛ ውሾ ብቻ ነው። እንደ እኔ ወጥቶ ያውኛ አለ እኔ ጋር ይውላል ያድራል፣ ውሾ ነው። አገሩ አሪፍ ነው። እጽዋት ብዙ እጽዋት ዝርያዎች አሉ ተብሎ እና አክሊሉ ለማ ያጠነነው እንዶድ የሚባል ነገር ሰምተህ ይሆናል። እንዶድ ሰምተም የሚሆናል ብቻ ሳይሆን ያው አንተ እዚህ ስለ ጠቆሙኝ ስለ እጽዋት ያውቃሉ፣ ሁሉም ነው በደንብ የፈትሸው ያውቀዋል፣ ያውቃሉ ስላሉ እንዴት ነው እና እንዶድ የሚባለው እንዲያሳይ እንዶድን

አውሬውም አልቋል። በዚህ ብዙ አውሬ ነበር። ቦኸር የሚባል ነበር፣ ድኩላ፣ ሚዳቋ፣ ሰሳሪያ ምን የለለ ነበር። አንበሳ፣ ነብር፣ ኦፖ ሸማኒ የለለ የለም ነበር እዚህ በረሃ። አሁን እኔ ና ውሻ ብቻ ቀረን፣ ያ ሁሉ አለቀ። ግን መሸስ የተራረፏሉ እንግዲህ ደግሞ ለሚፈልግማ ደግሞ እጽዋ ለሚፈልግማ የረንሸውን ያህል ደግሞ እናሳያለን እንጂ እስኪ እንጂ ደግሞ እንደዚህ እጽዋት የሚፈልግ ሰው ከአዲስ አበባ ልጅ፣ እንዴው እንዶድን ለምን ነው እንዶድ አሁን በጣም አክሊሉ ለማ ለማጥናት በጣም አርጎበት እንዶድ ሲባል እኔም ለዓለም ለማሳወቅና እኔም በጣም ከታገባ ሁኜ ለመዳሰስ እና ለማየት ፈልጌ ነበር። እንደውም በጣም ምክንያቱም ድንቅ ነገር ስለሆነ ለምን አላይም? ሩቁ ቦታ ወደ ገጠር ከጉዘስ ለምን አለብህ? ጽዋቷ ካለችበት ሂጅ አላይም ብዬ ነው። ጥሩ ነው እንጂ ጥሩ ነው እንጂ። ይሄ እንደው እንደዚህ አለ ልጅ እንደው እንደው ከምን ተወለድክ? ባህር ዳር ነበርኩ። ከተማ አሁን ከተማ ሁኖ ጎበ

ሸመጥጧል እየሸመጠጧል። ፍሬዋ ሁላ ይኸውልህ ፍሬዋች ናት። ፍሬዋ ይኸውልህ እንግዲህ ያት በፎቶ ነው ያልከኝ፣ ቅድም በፎቶ ነው። ሴቷ ናት፣ ሴቷ። አዎ ሴቷ ናት ነው ሚያሳስ እፅዋት አለ ስሙ እንዶድ ሆኖ፣ ተባትና ሴት የሚባል አለ። ተባትና እንስታይ እና ሴትና ወንድ እንላችኋለን። ተባትና እንስት የምንላቸው አሉ። እቺ እንስቷ ናት፣ አፍርታለች። ተባቱ ግን አያፈራ፣ አያፈራ። እቻት ልንጎድ አሁን አዳም ነው የሚወስደው። ይኸውልህ ፍሬው አዳም ነው የሚወስደው። ይሄ ይውስኪ ይኸውልህ፣ ይኸውልህ፣ ይኸውልህ። ማጠቢያው በዚህ ነው። እድሜያችን የምናጥብ አባቶቻችን፣ አያቶቻችን በዚህ ነው። ይኸውልህ፣ ይኸውልህ፣ ይሄ ለማጠቢያ ይሆናል። ለልብስ ማጠቢያ ነው። ይህ ደግሞ ተባት ደግሞ አለ ችንስቷ ናቸው። ያኛው አያጥብም፣ ፍሬ የለውም። ማበብ እመጣለሁ ማበብ እመጣለሁ ነው እንጂ አያፈራም። ግን በጣም እንዲያው እንዴት ነው ከመንከባከብ ላይ ትንሽ ዛፏ ምን አገሩ ነው የሚወስዳት እየሸመጠጠ ይወጣ። ለማጠቢያ ለማጠቢያ ቀንተሌት በቀንዱ አምሳ ሰው ሳይወስድ ነው ሰው መቼስ ይበዘይ ይጣጣ በዚህ ኮን በጣም ጥራትም አለው። ሲያነጻ ምናምን ምን ይሄ ልብሶችን ምን ቅቤን የኛ አልሁ ልጄ ቅቤ የታ ቅቤ የሚወርድበትን ቀሚስ ያለ እዚህ ማን ያነጻዋል? እይ ኮኑ እንዳለ ሙጭ ዳርቋ ወረቀት መስሎ ቤተ ክርስቲያን ሲቀድ እየተፈሰደ ወረቀት ወረቀት ኮን እያስመስላ ጽዋቋችናት እንዶድ ትባል በቃችን፣ ነው በቃ ማለት ነው። ወንዝ ላይ እኮ አክሊሉ ለማ ሰምተው እንደሆነ አባ ጥናቱን ያካሄዱት ወንዝ ላይ ነው። እና ወንዝ ላይ ሰዎች ሲያጥሙ ሲወርድ የሄ እንትኑ የዛሃር አፋ ሲወርድ የሆነ ነፍሳት ይገላል። እና ከዛ በኋላ ነው አክሊሉ ለማ ብልሀርዚያ ብልሀርዚያ የሚባለው መድኃኒት ለሱ መድኃኒት ነው ብሎ ጥናቱን አካሄዶ መፍትሄ የሰጠው ጥናቱን ያገኘው ወይም መድኃኒትነቱን ያገኘው የእንዶድን የዛን ነው። እና ይሄ በጣም ለማጠቢያና በፎቶ ነበር እኛ የምናየው። እንደዚህ በአካል ዛሬ እውነት በጣም ትልቅ ደስታ ነው የተደሰትና በጣም ገርሞኛል። እኔ አሁን ከሲያጥብ ነው ያገኘን መድኃኒት

ይኮ የውሻ በሽታ ሁሉ ተቀመው የሚያብድ ውሻ ታውቃለህ? አዎ፣ የብድ ውሻ የብድ ውሻ ውሻ የሚሰጥ እኮ ይሰጣል። እና አባቶቻችን አስቀድሞ መድኃኒትነቱ ገብቶ አስተዋቸር ማጠቢያ ብቻ አይደለም። እና ፍሬ በኪስ የምትስ እስከሆነ ውሰድና እየው ያለ በዛ ጨርቃ ጥብም ቢሆን አሳያለሁ። ያሳዩ እስኪ ውሰድና፣ ኔ ምና እስኪ ያሳዩ፣ እስኪ ደግሞ ለሚያይ ሰው ያሳዩ፣ ለሚያይ ሰው ጓል እስኪ ና

ከኛነት ሚዲያ? አዎ ከኛነት ሚዲያ ነው የመጣው። እሺ። ሚዲያ ታምር ነው አሉ እኔስ አሉ ከኛነት ሚዲያ ነው እንደዚህ የወቅ የአባቶቻችን ስርዓት ምንድነው፣ ባህላችን ምንድነው እንዳይጠፋ፣ የኛነት ያለውም በዛ ነው ስያሜ የነሰጠው።

አይቼው በጣም እስኪ ወንዝም ትንሽ እስኪ ወንዝ ናፍቆኛል። ወራጅ ወንዝ ይሄውል። አዎ፣ ቢገርም እንትኑ ይሄውል፣ ወንዙ አባታችን ቅድማ እዚህ ነው። ሰዎች እዚህ ሲያጥቡ በንዶር ነው የሚያጥቡት በእንዶድ ሲያጡ ወደዛ ወርዶ ዶ የሚሄዱ ይሉሩ አረፋት ነው ነፍሳቱን ሲገላይቶ ነው የቢልሃርዚያ መድኃኒት ምናምን ብሎ አክሊሉ ለማ የሚባለው ትልቅ ተማራማሪ ነበር። እሱ ነው እንዶድ እና እንዶድ ብዙ ጥቅም አለው። መድኃኒት ነው። ጥሩ ነው።

ደና፣ አሁን ሳይመሽብህ፣ ደና አሁን። እና የሚጠይቀኝ ነገር ካለ ለመንገር ንግዱ ነኝ። ጆልዶ የከሰጠኝ እሺ። አረ መላለሳለሁ። ብዙ ነገሮች አሉ ያያቸው። እነሱንም እንግዲህ ጊዜ ሰጠን ይነግሩኛል።